በአቃቂ ቃልቲ ክፍለ ከተማ ለሚገኝ ማህበረሰብ በሙሉ የቀረበ ታላቅ ጥሪ ነው። በስመአብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። ይህች በጎጆ መልክ የምታዩት አሳዛኛ ቤተክርስቲያን ታናሿ ቤተክርስቲያን ነገር ግን ደግሞ በመሃል ከተማ የምትገኘው የቅድስት አርሴማ ቤተክርስቲያን ናት። ዛሬ ታሪክ ነው፣ ነገ ሌላ ቀን ነው። እሷ ባለችበት ታላቅ ፈውስም አለ። እሷ ባለችበት ታላቅ በረከት አለ። እሷ ባለችበት ታላቅ ሰላም አለ። እሷ ባለችበት የህዝብ ክምችትም አለ። የፊታችን ታህሳስ ስድስት በታላቅ ድምቀት ትከበራለች። የት ነው ይሄ ቦታ ለምትሉ፣ በአዲስ አበባ ከተማ በአቃቂ ቃሊቲ ክፍለ ከተማ ውስጥ በውሃ ልማት አካባቢ የምትገኘው የሰፈረ ሰላም ቅድስት አርሴማ ቤተ ክርስቲያን ነው። ጽኑ ሰማይት የእምነት አርበኛ አርሴማ ነይነ ወደኛ። ጽኑ ሰማይት የእምነት አርበኛ አርሴማ ነይነ ወደኛ።